ሰላም እንዴት ናችሁ? ዛሬ በጣም ደስ ብሎኝ ነው የመጣሁት። እንደሚታወቀው ቲክታክም ላይ ዩቲዩብም ላይ 300 ሰብስክራይብ ገብቻለሁ እና እግዚአብሔር ያክብርልኝ እና ለምስጋናም ነው የመጣሁት። ከታይ ጀምሮ እያገዛችሁኝ የነበራችሁ ጓደኞቼም አላችሁና እግዚአብሔር ያክብርልኝ። እዚህ ደርሰናል። እንግዲህ የእናንተንም እንደምንቀበጣው ተስፋ አደርጋለሁ። ያው ፋሚሊዎቻችንም ሰብስክራይብ ያደረጋችሁም ሰዎች ክበሩልን። ያው ቲክታካችንም እንዳይመታ ኮፒ ሊንክ ይደረግ። ፊስ ወዳችኋለሁ። ቴንክ ዩ በጣም ብራራው ለምስጋና መጥቶላችኋል። አዲስ መኪና ገዝቶ ለሀይሚ ብላችሁ ምን ይሰማችኋል? ፈንታ ጥርቁ ወንበሩ ቀላብኝ። ካይስ ዛሬ ፈታ ፈገግ ብሎ አመሰግናችኋለሁ፣ ከታች ጀምራችሁ እስከ ላይ ድረስ ያበረታታችሁኝ ብሎ እንግዲህ ቡቡ ምስጋናውን ገልጿል። ሙዚቃ የለው ምን የለው ስህተት እንደ ወረደ በቃ፣ ከሀይሚ ጋር ሰላም ሲወርድ እኮ እንደዚህ ነው። ባይዘወይ ዛሬ ሰላም የሆነ ቪዲዮ ይለቀቅልና ብላችሁ እንዳትጠብቁ፣ በነገራችን ላይ ማለት ነው። እንዲህ አይመጣውማ በአንድ ጊዜ ሶስት መቶ ሺህ ገብቶ ከዛ ከሀይሚ ጋር ታርቀናል ብሎ ይመጣል። እንዳይመጣም ጋይስ አይ ለማንኛውም ያው አብረው ካደሩ ሰይጣን ይርቃል ብዬ አስባለሁ። የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለን እኛ ደህና ነን። ፈጣሪ የተመሰገነ ይሁን። ለዛና አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ዛሬ አሁን ደግሞ አሁን አንዳንድ ነገር ልላችሁ መጥቻለሁ። ምናለ እምላችሁም ደግሞ ደግሞ ስለ ፍጼና ስለ ሀይሚ ነው። እሱም ደግሞ ምንድነው ቲክታክ ላይ ነው ያየሁት። ምን አሉ መሰላችሁ? ፍጼ እኔ ሃይሚን ጠብቅ ብዬ ብልህ ቆልፈህ ቤት አስቀምጣት ብያለሁ ወይ? ጭራሽ ቡቡ አብርሃቱን ሰው ያስፈልጋታል ብሎ ሸራ አድርጎ ጭራሽ ጥላት ትሄዳለህ። ለቡቡ ያለቻለች በጣም ብሩሄን የምጠላው ልጅናትና ፍፄን የምታደንቅናት እንዲህ ያለችሁ ማለት ነው። እና በር ቆልፈ ያዛት በያል ጠብቅ ነው እንጂ ያልኩ፣ እንዴት ሀይሚን ለብሩክ ጥለት ይሄዳል ተብሏል። እና በጣም የሳቀኝ የሳቁ ያሳቀኝ ያሳቀኝ የጥያቄ ይሄ ጥያቄ ነው ሲጀመር ማለት ነው። በሩ ቁልቆ በር ተቆልፎ ክፈት የተባለው እናንተ አልገባችሁ። ምክንያቱም በቀደምለታ አበባ ለፍጽ ያድርገው ሀይሚን አንድ ላይ ጣመሩ ልም ብሎ ፖስት ማድረግ ጀመሩ እንግዲህ አላቅም እኔ እኮ እንዴት እንደሚያስቡ አሁን ፍፄ እና ብሩኬ ወንድማማቾች ናቸው እንዴት ነው አንድ አመት ሙሉ ብሩኬ የያዛትን ሴት ፍፄ የሚያገባ ወይም ደግሞ የሚያልመው ወይም ደግሞ የሚያፈቅረው እንዴት ብታስቡት ነው ግን ተጣመሩ ብላችሁ አንዳንድ ጊዜ ለምን እንደሆነ አላቅም ጥያቄ ሆንብኛል ዝም ብላችሁ ከማንም ጋር የምትለጥፉት ልጅቷ ማለት ነው ኦልሬዲ ያ በር ተቆልፎ ብሩኬ ክፈች አትክፈች ያለበት ምክንያት አንደኛ ጊዜ እሷ ጋር ይኖር ተብሏል። ስለዚህ እንደዛ በሚ እሷ ጋር ይኖር በሚባል ሰዓት ምን አለ ተመልካች በቃ ከፍጼ ጋር ይጣመሩልን። ብሩኬ እንደሆነ መቼም ፍቅር አይገባውም ጥቅም ብቻ ነው አላ አላችሁት። ታዛሱ በማግስቱ መጥቶ ራሴ እገባለሁ እንደውም በቃ አንተ አታስፈልግም ሲለው በቃ ሂድልኝ ፍጼ፣ ሂድልኝ ፍጼና አስኪድልኝ አለች፣ እሷም ውስጥ ሆና ማለት ነው። ይሄ ማን የእናንተ የራሳችሁ አይዲያ ነው። ስለዚህ ተበልታችኋል። በቃ እናንተ እንዴት እንደምታስቡ ግርም ነው የሚለኝ። ማለት ልጅቷ በራሷ አትመራም፣ ሃይማኖት ማለት ነው። በራሷ አትመራም ነው። እናንተ ግዴታ ካቀናበራችሁት ወንድ ጋር መምጣት አለባት። አላቅም ብቻ ብሩክ እንዲቃጠል ብሩክ እንዲናደድ የማታረጉት ጉድጓድ የለም። መቼስ እንደዛ አስባችሁ ነው እንጂ መቼስ ሃይቢ እንዶ ሌላው ቢቀር ሌላው ቢቀር እንደዚህ አይነት ጥያቄ ይጠይቃል ብላችሁ ነው? ወይስ አላውቅም። ብቻ ይጣመሩልን ብለው አበባ ሰጥተው ከፊት አድርገው ሱፍ አልብሰው ምናምን በቃ ፎ አድርገው አቅርበዋቸዋል። ይሄው እንደውም እዚህ ጋር አስገብቼላችኋለሁ ፎቶዋቸው ማለት ነው። ባይዘ ወይ ታምሌል ሰርቼበት አለ፣ ታምሌል ላይ ታይዋቸዋላችሁ። እና በጣም ነው የተገረምኩትና ሀይሚ ትናንትና በር ቆልፋ ክፈች አትክፈች የተባለችበት ምክንያት አብሯት እየኖረ እንዴት ነው ፍጹም ጋር እንዴት ያኖረታል የሚል ጥያቄ ነበረ ያንን ጥያቄ ነው ብሩክ የመለሰላችሁ ምክንያቱም እሷ በሯን ቆልፋ መኝታ ቤቷ ትሆናለች እሱ ሳላ ይሆናል እንደዛ ነው ሊሰራ የተፈለገው እናንተ ደግሞ እንዴት ለሱ ወንድ አይደለም ወይ እሱ እንዴት ቤቷ ያድራል ብላችሁ ተቃውሞ አቅርባችሁ ነበረ። ኦሬዲ፣ ተቃውማችሁ ጥሩ ሆነ ሳለ እነሱ ግን ማለት ነው አይዲያቸውን ራሳቸው መልሰውላቸዋል። እንጂ አሁን ለብሩክ ብሩክን ላለማየት ወይም ደግሞ ብሩክ መጣ ተብሎ ነው የተቆለፈው ወይስ ምንድነው? ግማሾቻችሁ ደግሞ ምግቡን ሀይሚ ናት የሰራችሁ እና ግን ብሩክ የመጣ ሲባል ፍጽሜ እዛ ቤት ስለሚኖር እንዴት አብረው አንድ ቤት ውስጥ ይኖራሉ ብለው ጥያቄ ስለነበረ ሀይሚ ውስጥ ሆና በር ተቆለፈ ሶ ይሄ ማለት ለተመልካቹ ነው። እናንተ እንዴት ነው የማይገባችሁ? ለእናንተ ለእኔ እየተሳደባችሁ ታስረዱኛላችሁ እኔ ደግሞ በትህትና አስረዳችኋለሁ። እንደዚህ ማለት ነው በሚገባችሁ መልኩ ማለት ነው ሶ ፍፄ ማለት ለሀይሚ ያው መጀመሪያ ላይ አፍቅሬ ነው አፍቅሬ ያለሁ ብለ አምጥታው ለብዙ ሰው እይታ ውስጥ ገብቷል። በመጀመሪያ ማለት ነው ምክንያቱም የመጀመሪያ የብሩኬን ወሽመጥ የቆረጠ ፕራንክ ከፍፄ ጋር የተሰራ ነው ነገር ግን እስካሁን ድረስ በፍቅር ቆይተዋል የሚገርመው ነገር ለአራት ቀን ነው ለአምስት ቀን በዛ ሰአት ወሽመጡ ያልተቆረጠ ሰው ብቻ ጠይቁኝ በፍፄን ይዛ የመጣች ጊዜ ሀይሚ አፈቀርኩት ያለች ሰአት እኔ እውነቱን ነው የምነግዳችሁ በጣም ነው ወሽመጥ የተቆረጠው የዛን ሰአት ነው ራሱ እኔ ሀይሜን ሰደብኩ ብዬ የምለው የዛን ሰአት ብቻ ነው ከዛ ወዲህ ግን እያንዳንዱ የምታደርገውን ነገር አውቃለሁ እኔ ተሳድቤም አላውቅም ሲጀመር ማለት ነው ግን በምሰራው ስራ ላይ ሀሳብ አስተያየት ይሰጣለሁ። የተመቸው ይቀበላል፣ ያልተመቸው ደግሞ አይመቸውም። የሁሉንም ሰው ምቾት ያ አታሟሉም እናንተ እኛ ሁላችንም ጎዶሎ የሆነ ባህር ያለን ጥሩ ባህር ያለን የሆነ ሁላችንም ሙሉ ሰዎች አይደለንም። ሶ እኔ ብትናደዱ ምንም ብትሉ እኔ አይገርመኝም። ግን ደግሞ በጣም ብሩክ ላይ የምትቀኑ ሰዎች በሀይሚ ሰበብ አድርጋችሁ ያንን ሰው ለመጣል ያ ሰው እንዳይሰራ ያ ሰው በቃ ሁሌ እንዲህ ብለውኛል ብላ ብሎ የሆነ አንገቱን ዝቅ እንዲያደረግ የምትፈልጉ ሰዎች አላችሁ። ከዛ ውስጥ ደግሞ እኔ አንዷ ነኝ። እኔ ማለት ነው መቸም ዝቅ እንደማላደርግ ነው የምገርማችሁ። ለምን ብትሉኝ ከሀይሚ ና ከብሩኬ የተማርኩት ነገር ነው ይሄ ነገር ማለት ነው። ለምን መሰላችሁ እነሱ በስድብ ይሄ በማንቋሸሽ ፎቶ በመዘቅዘቅ የሆነ ነገር በማድረግ ቢሆን ኖሮ ቁጥር አንድ ሀይሜት ሞት ነበር ቁጥር ሁለት ብሩኬ ይሞት ነበር በተለይ ብሩኬ የሚገል ወይም ደግሞ ክብር የሚያወርድ ወይም ደግሞ ምን ልበላችሁ በቃ እንደዛ ቢሆን እኔ አንደኛ ነበር ነገር ግን ማለት ነው መቼም ወደኋላ ብዬ እንደማላርፍ ነው ምነግራችሁ እናንተም ተሳደቡ እኛም እንቀጥላለን መልሳት እስችላላችሁ ቤተሰቦች እኔ መልስ አልሰጥም መልሳስ ለምንሰጣቸዋለሁ ምን ያገባኝ እኔ እኔ ምን ያገባኝ እንዲህ እነሱ ቅጥል እያሉ ለሚያዩኝ እነሱ ቅጥል እያሉ ለሚሰድቡኝ ምን ያገባኝ ትናንትና ቲክቶክ ላይ ደስ አለኝ። ሶስት መቶ ሺ ብሩክ የገባ ብዬ በጣም ተጫወትኩኝ፣ ደስ አለኝ። ከዛ እሷንማ ለስድብ ሜሽን ታረጊያታለሽ፣ ለሌላ ነገርማ ሜሽን አታረጋትም እንዴ? ከዛ በላይ ደስታ ኮ የብሩክ ነው አይደል እንዴ? ስለዚህ የእሷ ጊዜ ደግሞ በቅርቡ ስላደረኩኝ፣ አሁን ደግሞ የብሩክ ነው። እንደዛ ብዬ ነው ያሰብኩት። ምንም ልፋታቸው ለሁለት ቢሆንም ያው ብሩክ 300 ሺ ገባ ነው የሚባለው። ስለዚህ ከዛ አንጻር ነው እንጂ እኔ ተንኮል አስቤ ወይም ደግሞ ሌላ ነገር አስቤ አይደለም። ሲጀመር እኛ በምንለው ንግግር እነሱ ሊለያዩም አብረው ሊሆኑም አይችሉም። እንድታቁም የምፈልገው ነገር ይሄን ነው። አንደኛ ነገር ማለት ነው ሰ አንዳንዶቻችሁ የሆነማ ግርም የምትሉኝ ነገር አለና ኮመንቲ ስራ መናድዶ ያናድዳችኋል። እኔ ግን አሁን ወተት አልቆብኛል ያየው ዝም ነው ምላችሁና ጨጓራ በሽተኛ እንዳትሆኑ ተረጋጉ። ሰከን እያላችሁ ማለት ነው፣ ሰከን እኛ የቡቡ እህቶች ማለት ነው ስማርቶች ነን። በቃ ባላየ ነው የምናልፈው፣ ባላየ እንዲህ አታዩትም። እንዲህ ቡቡዬ አይታችሁታል፣ ያ ሁሉ ነገር ወርዶበት፣ አመሰግናለሁ ሐብራችሁኝ ስለነበራችሁ ከታች ጀምራችሁ ብሎ ምስጋናውን እንዲያቀረበው እንዲህ አላችሁኝ። እንዲፈጠራችሁኝ አላለም አላለም ጀግና ጀግና ለአንተ፣ ሁሉም ነገር ይገባል ይገባሃል። ወደፊት ታኮራና አለ ገና ማለት ነው። እና እየመረራችሁ ወጥ አድርጉት። ምንም ማድረግ አልችልም። እንግዲህ ስጦታው ከላይ ነው። ገባችሁ? ይህን ይመስላል ሀሳብ አስተያየቴ። እያንዳንዶቻችሁ ደግሞ የኔን ፎቶ እየለጠፋችሁ ልክ እንደ ቃድያ አይነት አሽቃባጮች፣ ደግሞ እኔ ለእናንተ መልስ የለኝም፣ ቦታ የለኝም። ቦታ ባለኝ ሰአት ላወራችሁ ይችላል። አሁን ላይ ግን ለእናንተ ምንም አይነት ቦታ የለኝም። እናንተን ስከተል እኔ ባህሬ እየተበላሸ ስለሆነ ባህሬ እንዲበላሽ ስነ ምግማሬ መልቀቅ ስለማልፈልግ ከነበርኩበት ፈቀቅ ማለት ስለማልፈልግ መልስ የለኝም ለወይዘሮ ቃልዬ አሮጊቴ ማለት ነው። ይመችሽ እንደፈለግሽ ስሪ። ምንም አይመስለኝም። እኔ ፎቶ ባሽከረከሩ ምንም የሚመጣ ነገር የለም እና ለአንቺ መልስ የለኝም። ያው ማለት ተናንቀንም ሆነ ተከባብረንም ሆነ ተነጋግረናል። እኔ እና አንቺ መግባባት ካልቻልን ያው መተላለፍ ነው። ሌላ ምንም አዲስ ነገር የለውም። የእኛ ውድ ቤተሰቦች ደስታችሁ ደስታችን ነው። ቡባችን። እናመሰግናለን። ባይ። ተቀብለናል መልእክቱን። እኛም እናመሰግናለን።